ሰላም፣ እንዴት ናቸው አድማጭ ተመልካቾቻችን? ዛሬ እንግዲህ በአራዳ ፌም 95.1 የዩቲዩብ ቻናል እለታ የሆነ የስፖርት ወሬዎቻችንን ይዘን መተናል። ዛሬ እንግዲህ የምናነሳው ጉዳይ ትናንትና የተደረጉት በአፍሪካ እንደዚሁም በአውሮፓ የተደረጉ የዓለም ዋንጫ የማጣሪያ መጨረሻ ዙር ጨዋታዎች ነበሩ። የተለያዩ ውጤቶች ተመዝግበዋል። ወደ ዓለም ዋንጫው ማለፋቸውን ያረጋገጡ በርካታ ሀገራት እንደዚሁ ይፋ ሆኗል። ከዛ ውጭ ግን በአፍሪካ በተደረጉ ጨዋታዎች አስገራሚ ውጤቶች የተመዘገቡበትም ምሽት ነበረ እንግዲህ የመጨረሻ ጨዋታዎች እንደሚቀሩ ይታወቃል። በዚህ በአፍሪካ ለማለፍ እንግዲህ ወደ መጨረሻው ዙር አንድ ሀገር ትቀራለች። እሱን እንግዲህ ለመለየት የሚደረጉ ጨዋታዎች አሉ። ትናንትና ግን በርካታ ጊዜ የአፍሪካ ዋንጫን በማሸነፍ ታሪክ ያላት ሀገር ናይጄሪያ ወደ አለም ዋንጫው ማሳለፍ የሚያስችላትን ውጤት ሳታስመዘግብ ቀርታለች። ግን ደግሞ በአውሮፓም የተደረጉ የአለም ዋንጫ የማጣሪያ ጨዋታዎች ነበሩ። እሱን እያነሳን አብናችሁ ቆይታ እናደርጋለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ደግሞ ር ሼር ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ ይህንን መረጃ ወደ እናንተ በማድረስ ደግሞ ተከታዮቹን ደቂቃዎች አብሬያችሁ ቆየው መሳወርቅ አለባቸው ነ ከአፍሪካ ሀገራት እንጀምር ትናንትና ናይጄሪያን ከዲሞክራቲክ ሪፐብሊክ ኮንጎ ጋር ያገናኘው ጨዋታ ነበረ ይህ ጨዋታ እንግዲህ መደበኛው ደቂቃ አንድ እኩል በሆነ ውጤት ነው የተጠናቀቀው ናይጄሪያ ግብ በማስቆጠር በኩል ቀዳሚ ነበረች ኦኔካ ነው ግቡን ገና በሶስተኛው ደቂቃ ላይ ማስቆጠር የቻለው ነገር ግን በሰላሳ ሁለተኛው ደቂቃ ላይ ዲያር ኮንጎ በ በኤልያ አማካኝነት እንደዚሁ ገባ አስቆጥረው፣ አቻ ሆኖ በተጨማሪ ደቂቃዎች ግብ መቆጠር አልቻለም። ኤክስትራ ታይም ነበረው ይሄ ጨዋታ ነገር ግን በነዚህ ጨዋታዎች ውስጥም ግብ መቆጠር ሳይችል ወደ መለያ ምቶች አምርተዋል። መለያ ምቶቹን ግን በናይጄሪያ በኩል ሁለት ተጫዋቾች ፔናልቲውን ስተው ነው የጀመሩት። የመጀመሪያውንም እንደዚሁም ሁለተኛውን ፍጹም ቅጣት ምት በናይጄሪያ ብሔራዊ ቡድን ተስቷል። በተመሳሳይ ግን በዲአር ኮንጎ ብሔራዊ ቡድንም የመጀመሪያ ፍጹም ቅጣት ምት ተስተዋል። ሁለተኛውን ግን አስቆጥረዋል። ስለዚህ ሁለት ሁለት መለያ ምቶችን ከመቱ በኋላ እንግዲህ እነዚህ ሁለት ብሔራዊ ቡድኖች ሁለት ለአንድ በሆነ ውጤት ትመራ የነበረው መለያ ምቱን ዲአር ኮንጎ ነበረች። ከዛ በኋላ በተከታታይ ግቦችን ማስቆጠር ችሏል። ሶስተኛው የመለያ ምትም እንደዚሁ በዲአር ኮንጎ በኩል ተስቶ ነበረ። ነገር ግን በአጠቃላይ በዚህ በተመቱት ስድስት ስድስት መለያ ምቶች የናይጀሪያ ተጫዋቾች ሶስት የመለያ ምቶችን ስተዋል። የዲአር ኮንጎ ተጫዋቾች ግን ሁለት የመለያ ምቶችን ብቻ በመሳት ወደ ቀጣዩ ደግሞ ማጣሪያ እንደዚሁ ማለፋቸውን አረጋግጧል ማለት ነው። ለዲአር ኮንጎ እጅግ እጅግ ትልቅ ውጤት ነበር ማለት ይቻላል። ትናንትና እንግዲህ ናይጄሪያን ማሸነፍ የቻለችበት ውጤት ያው በዚህ ውድድር ላይ እንግዲህ ካሜሮን ከዚህ በፊት ከዚህ ውድድር ውጭ ሆና እንደነበር ይታወቃል። በትናንትናው ዕለት ደግሞ ናይጄሪያ እንደዚሁ በዚህ የአለም ዋንጫ ማጣሪያ ላይ እንደማትሳተፍ ያረጋገጠች ሆናለች ማለት ነው። አሁን የኢንተርኮንቲኔንታል ፕሌይ ኦፍ ጨዋታ ይቀራታል ኮንጎ ዲያር ኮንጎ ከዛ በኋላ እንግዲህ ወደ አለም ዋንጫ ለማለፍ የሚደረገውን ጥረት ታደርጋለች ተብሎ ነው የሚጠበቀው። ትናንትና በአፍሪካ የተደረገው ጨዋታ የነበረ በአውሮፓ ግን የተደረጉ ሌሎች በርካታ ደግሞ ጨዋታዎች እንደነበሩ ተመልክተናል። በርካታ ግቦች የተቆጠሩባቸው ጨዋታዎች ነበሩ። እንደዚሁም ደግሞ በጠባብ ውጤቶች የተጠናቀቁ አስገራሚ ካምባኮችንም የተመለከትንባቸው ጨዋታዎች እንደነበሩ እንደነበሩ ተመልክተናል። ሃንጋሪን ከአይስላንድ ጋር ያገናኘው ጨዋታ በአይስላንድ ሶስት ለሁለት አሸናፊነት ተጠናቋል። እጅግ እጅግ ተጠባቂና እንደዚሁም ደግሞ በምጥሾቹ ደቂቃዎች ላይ የሃንጋሪ ተጫዋቾችን ቅስም የሰበረ ሁኔታ የተፈጠረበት ጨዋታ ነው። ገና በሶስተኛው ደቂቃ ነበረ ሉካስ እንደዚሁ ግብ ማስቆጠር የቻለው። ዶሚኒክ ሶቦዝላይ ነበር አሲስት ማድረግ የቻለው ለዚህ ተጫዋች። በሶስተኛው ደቂቃ ላይ ግብ አስቆጠረ። አንድ ለዜሮ መምራት ጀመሩ። ነገር ግን በአስራ አምስተኛው ደቂቃ ላይ ፓሮት በፍጹም ቅጣት ግብ አስቆጥሮ እንደዚሁ አንድ ኩል አደረጋቸው። ቫርጋ በሰላሳ ሰባተኛው ደቂቃ ላይ እንደዚሁም ከሚሎሽ ኬርኬዝ የተሰጠውን ኳስ አስቆጥሮ ሁለት ለአንድ በሆነ ውጤት የሃንጋሪ ብሔራዊ ቡድን ይመራ ነበረ ማለት ነው። እስከ እረፍት ድረስ ሁሉም ነገር ሰላም ነበር። ከዛ ውጭ ግን እስከ ሰማንያኛው ደቂቃ ድረስም የሃንጋሪ ብሔራዊ ቡድን ሁለት ለአንድ በሆነ ውጤት ይመራ ነበር። ነገር ግን በሰማንያኛው ደቂቃ ላይ ደግሞ እንደዚሁ ፓሮት ሁለተኛውን ግብ አስቆጠረ። አዛዝ ነው አሲስት ማድረግ የቻለው ጨዋታ ሁለት እኩል ሆነ። ስቲል ለሃንጋሪ የሊቤሪያ ቡድን መጥፎ አልነበረም። ነገር ግን እንደዚሁ ፓሮት በዘጠና ስድስተኛው ደቂቃ ላይ ጨዋታው ሊጠናቀቅ ሰከንዶች ብቻ ሲቀሩት ነው ፓሮት ግብ ማስቆጠር የቻለው። ሀትሪክ ሰርቷል። ትናንትና የሃንጋሪ ብሄሪያ ቡድን ሙሉ ለሙሉ ከዓለም ዋንጫ ተሳትፎ ከሁለት ሺ ሀያ ስድስቱ የዓለም ዋንጫ ተሳትፎ ውጪ የሆነበት ውጤት ነበረ። ለሃንጋሪ ብሄሪያ ቡድን እጅግ ቅስም ሰባሪ ነበረ። ዶሚኒክ ሶቦዝላይ ሜዳ ውስጥ እጅግ አዝኖ የተመለከትነው ተጫዋች ሆኗል። እንግዲህ ትናንትና የቻለውን በሙሉ ሲያደርግ ነበር። በነገራችን ላይ ትናንትና ብቻ ሳይሆን ከዚህ ኢንተርናሽናል ብሬክ በፊት በነበረው ኢንተርናሽናል ብሬክም ከፖርቹጋል ብሔራዊ ቡድን ጋር ጨዋታቸውን ባደረጉበት ወቅት አስደናቂ እንደነበር ይታወቃል። ዶሚኒክ ሶቦዝ ላይ ትናንትና ሀገሩ ለ2026 የአለም ዋንጫ ማለፍ አለመቻሏ ሲረጋገጥ ሜዳ ውስጥ የነበረውን ሀዘን እንደዚሁ ተመልክተናል። ሌላው በዚህ ምድብ የነበሩት ፖርቹጋልና አርሜኒያ ጨዋታቸውን አድርገው ነበረ። የፖርቹጋል ብሔራዊ ቡድን ያለ ኮከቧ ክሪስቲያኖ ሮንዶ ያደረገችው ጨዋታ ነበረ። ዘጠኝ ለአንድ በሆነ ሰፊ ውጤት አሸንፋለች። በእርግጥ የፖርቹጋል ብሔራዊ ቡድን ይህንን ጨዋታ ያሸንፋል ሳይሆን በምን ያህል የጎል ልዩነት ያሸንፋል የሚሉ ግምቶች ነበር ሲሰጡ የነበሩት። ምክንያቱም የፖርቹጋል ብሔራዊ ቡድን ጥራት ከአርሜኒያ ብሔራዊ ቡድን ጥራት ጋር ፍጹም የተለያየ፣ ፍጹም አንድ አይነት ቦታ ላይ የማይቀመጥ ብሔራዊ ቡድን እንደሆነ ይታወቃል። በጥራትም በሀገራቸው በዚህ በተሳትፎ ባላቸው ልዩነትም እንደዚህ የፖርቹጋል ብሔራዊ ቡድን ቀዳሚውን ስፍራ ይዞ ነበር ጨዋታውን ማድረግ የቻለው። ይሄ ጨዋታ በፖርቹጋል ዘጠኝ ለአንድ አሸናፊነት ተጠናቋል። ቡርኖ ፈር ኢትዮጵያን አንዴ ሃት ትሪክ መስራት ችሏል ሬናቶ ቬጋ ገና በሰባተኛው ደቂቃ ነበረ ግብ ማስቆጠር የቻለው አስገራሚው ነገር ግን በአስራ ስምንተኛው ደቂቃ ላይ እንደዚሁ ግብ ተቆጥሮባቸው አንድ ኮል በሆነ ውጤት ጨዋታቸው እየሄደ ነበር ለአስር ደቂቃዎች። ነገር ግን በሀያ ስምንተኛው ደቂቃ ላይ ጎንካሎ ራሞስ እንደዚሁ ግብ ማስቆጠር ቻለ። ትናንትና ሌላ ድንቅ የነበረው የፔዥው የመሀል ሜዳ ኮከብ ጁዋ ኔቬዝ በሰላሳኛውና በአርባ አንደኛው ደቂቃ ላይ ሁለት ግቦችን በማስቆጠር ይህ ጨዋታ እስከ አርባ አንደኛው ደቂቃ ላይ አራት ለአንድ ሆነ በ ፖርቹጋል መሪነት ከዛ በ45ኛው ደቂቃ ተጠናቆ በጭማሪው ሰዓት እንግዲህ ፍጹም ቅጣት የምታገኝ የፖርቱጋል ብሔራዊ ቡድን ቡርኖ ፈርናንዴሽ ነው ይህንን የፍጹም ቅጣት ምት የመታው ግብ አስቆጠረ ለፖርቱጋል ብሔራዊ ቡድን። ባሳለፍነው ሳምንት እሱና ኑኖ ሜንዴሽ በቅጣት ምክንያት ያሳለፍነውን ጨዋታ እንዳልነበሩ ይታወቃል። የፖርቱጋል ብሔራዊ ቡድንም እንደዚሁ በተሸነፈችበት ጨዋታ ማለት ነው። በ51ኛው ደቂቃ ላይ እንደዚሁ ቡርኖ ፈርናንዴሽ በጨዋታ ጎንካሎ ራሙስ አሲስት ያደረገለትን ኳስ አስቆጥሮ ስድስት ለአንድ አደረገው። በሰባ ሁለተኛው ደቂቃ ላይ ላይ ፍጹም ቅጣት ምት ተገኘና ቡርኖ ፈርናንዴስ ለራሱ ሀትሪክ የሰራበትን የፖርቹጋል ብሔራዊ ቡድንን ደግሞ ሰባተኛ ግብ ማስቆጠር ቻለ። በሰማንያ አንደኛው ደቂቃ ላይ ጆዋኦ ኔቬስ ሌላ ሀትሪክ የሰራበትን ግብ ደግሞ እንደዚሁ አስቆጠረ። ሴሜዶ ነው አሲስት ማድረግ የቻሉ ለዚህ ተጫዋች። ሌላው ግን እንደዚሁ በዘጠና ሁለተኛው ደቂቃ ላይ ደግሞ ኮንሴሳዎ ከጆዋ ፌሊክስ የተሰጠውን ኳስ በማስቆጠር እንግዲህ ይህ ጨዋታ በፖርቱጋል ብሔራዊ ቡድን ዘጠኝ ለአንድ አሸናፊነት ተጠናቀቀ። የፖርቱጋል ብሔራዊ ቡድን በነገራችን ላይ ወደ ዓለም ዋንጫ ማለፉ የሚወሰነው በራሱ አቻ መውጣት ብቻ ነበረ በቂው ነበረ። ያው የሃንጋሪ ብሔራዊ ቡድን ትናንትና ተሸንፏል። ይሄ ደግሞ ሌላ አድቫንቴጅ እንደነበረ ይታወቃል ለፖርቱጋል ብሔራዊ ቡድን። ሌላኛው ግን አልባኒያን ከእንግሊዝ ያገናኘው ጨዋታ በአልባኒያ ሁለት ለዜሮ አሸናፊነት ተጠናቋል። ሀሪኬን ግብ አስቆጥሯል ትናንት ትናንትና እንግዲህ በሰባ ዘጠነኛው ደቂቃ ላይ ሌላኛዋን ግብ ደግሞ በሰማኒያ ሁለተኛው ደቂቃ ላይ ነው እንደዚሁ ማስቆጠር የቻለው ሀሪኬን ትናንትና ሁለት ግቦችን ማስቆጠር ችሏል። ትናንትና ሌላው የተደረገው ጨዋታ አዘርባይጃን ከፈረንሳይ ብሔራዊ ቡድን ጋር ያገናኘው ጨዋታ ነበረ። ፈረንሳይ ሶስት ለአንድ በሆነ ውጤት ማሸነፍ ችላለች የትናንትናውን ጨዋታ። በነገራችን ላይ ከመመራት ተነስታ ነው ትናንትና ጨዋታውን ሶስት ለአንድ በሆነ ውጤት ማሸነፍ የቻለችው። ሌላው የተደረገው ጨዋታ ሰርቢያን ከላትቪያ ጋር ያገናኘው ጨዋታ ነበረ። ሰርቢያ ሁለት ለአንድ አሸንፋለች። ዩክሬን አይስላንድን ሁለት ለዜሮ በሆነ ውጤት ማሸነፍ ችላለች። እስራኤል ሞልዶቫን አራት ለአንድ በሆነ ውጤት ያሸነፈችበት ጨዋታ የትናንትና መርሃ ግብር ነበረ። ጣሊያንን ከኖርዌይ ጋ ያገናኛው ሌላኛው ትልቁ መርሃ ግብር በኖርዌይ አራት ለአንድ አሸናፊነት ተጠናቋል። ትናንትና እንግዲህ ኤስፖሴቶ በአስራ አንደኛው ደቂቃ ላይ ግብ አስቆጥሮ ቀዳሚ ማድረግ ችሎ ነበር የጣሊያን ብሔራዊ ቡድንን ነገር ግን በስልሳ ሶስተኛው ደቂቃ ላይ ኑሳ እንደዚሁ ግብ አስቆጠረና ኖርዌይን አንድ ኩል አደረጋት። በሰባስምንተኛው ደቂቃ ላይ ኤርሊንግ ፕሮታላንድ እንደዚሁ ግብ አስቆጠረ። በሰባዘጠነኛው ደቂቃ ላይ ግብ አስቆጠ በሁለት ተከታታይ ደቂቃዎች ነው ግን ማስቆጠር የቻለው። የምጥርሻዋን ግብ ደግሞ እንደዚሁ ወይም አራተኛ ግባቸውን ግን ላርሰን አስቆጥሮ የጨዋታ አራት ለአንድ በኖርዌይ አሸናፊነት ተጠናቋል። የጣሊያን ብሔራዊ ቡድን ያለበትን ደረጃ የሚያሳይ ነው። በሌላ ማጣሪያ ደግሞ የሚጫወቱ ሀገራት እንዳሉ ይታወቃሉ። ነገር ግን የአለም ዋንጫ አሸናፊዋ የጣሊያን ብሔራዊ ቡድን ትናንትና እንደዚሁ በኖርዌ አሰቃቂ የሚባል ሽንፈት ደርሶባታል። በነገራችን ላይ ትናንትና እንግዲህ የጣሊያን ብሔራዊ ቡድን ኖርዌይን ማሸነፍ ቢችል እንኳን ወደ ቀጣዩ ዙር በቀጥታ ለማለፍ የሚችልበት ውጤት እጅግ ጠባብ ነበር። እንግዲህ ትናንትና ማሸነፍ ቢችል ኖሮ ነጥቡን ሀያ አንድ ማድረስ ይችል ነበር። ይሄ ከኖሬ ብሔራዊ ቡድን ጋር ያለውን የነጥብ ልዩነት እኩል የሚያደርግበት ብቻ ነበር የሚሆነው። ነገር ግን በጎል የኖሬ ብሔራዊ ቡድን በማጣሪያው ሰላሳ ሰባት ግቦችን ማስቆጠር ችሏል። የትናንትናውን አራት ግብ እንኳን ብናወጣ በጥቅሉ በዚህ ጨዋታ ብቻ ሰላሳ ሁለት ግቦችን ማስቆጠር ችሏል። በአለም ዋንጫ የማጣሪያ ጨዋታዎች ማለት ነው። ስለዚህ እዛ የሚደርስበት እድል አልነበረውም እና የኖሬ ብሔራዊ ቡድን ትናንትና ኮንፈርት ዞን ለሆነ ያደረገው ጨዋታ ነበር። እንደዛም ሆነው ግን ጣሊያን ብሔራዊ ቡድንን ማሸነፍ እችሏል ማለት ነው። እጅግ ከባድ ጨዋታ ነበረ። ዛሬ የሚደረጉ እንደዚሁ በርካታ ጨዋታዎች ይኖራሉ። በዚህ በማጣሪያው ማለፋቸውን የሚያረጋግጡ ቡድኖች እንደሚኖሩ ይጠበቃሉ። በነገራችን ላይ ጀርመን ጨዋታን ዛሬ ታደርጋለችና የጀርመንም የስሎቬኒያ ብሔራዊ ቡድን እንግዲህ ተመሳሳይ አስራ ሁለት አስራ ሁለት ነጥቦች ናቸው ያሏቸው። ስለዚህ ከሁለቱ ቡድኖች መካከል የትኛው ቡድን እንደሚያልፍ ይጠበቃል። በስዊዘርላንድና በኮሶቮ መካከል የሚደረገውም ጨዋታ ይጠበቃል። ነገር ግን ያው ስዊዘርላንድ አስራ ሶስት ነጥብ አላት። አስር ነጥብ ያላት ሚዲያስ ደግሞ ኮሶቮናት ሁለቱም ጨዋታቸውን እንኳን ቢያሸንፉ ያላቸው የጎል ልዩነት እጅግ ሰፊ ነው። ዴንማርክ ስኮትላንድ አምስት አምስት ጨዋታዎችን አድርገው አስራ አንድ ና አስር ነጥቦችን ይዘው ተቀምጠዋል። ና ይህም የሚደረገው ጨዋታ እጅግ የሚጠበቅ ይሆናል ማለት ነው። አሁንም ያለፈው ቡድን ያልተለየበት ሆኗል። ፈረንሳይ እንደዚሁ ማለፏን አረጋግጣለች፣ ምክንያቱም ዩክሬን አስር ነጥቦችን ብቻ ነው ይዛ ማጠናቀቅ የቻለችው። ስፔን እንደዚሁ ማለፏን አረጋግጣለች። ቱርክ አስራ ሁለት ነጥቦች አሏት። እንግዲህ ቱርክ ጨዋታውን ማሸነፍ ብትችል እንኳ እንኳን አስራ አምስት ነጥቦች ላይ ትደርሳለች። ነገር ግን አራት የግብ ልዩነት አላቸው፣ በመካከላቸው ባስቆጠሩት ግብ ብቻ ነው። ነገር ግን በንጹህ ግብ ከሆነ ደግሞ የስፔን ብሔራዊ ቡድን እስካሁን ደስ በማጣሪያው ምንም ግብ ያልተቆጠረበት ሀገር እንደሆነ ይታወቃል። ስለዚህ አስራ ዘጠኝ ንጹህ ግቦች አሏቸው። የስፔን ብሔራዊ ቡድንም እንደዚሁ በሂሳብ ስሌት ማለፉን አረጋግጧል። ፖርቹጋል ማለፉን ያረጋገጠ ሀገር ሆኗል። ኖርዌይ በተመሳሳይ ማለፏን ያረጋገጠች ሀገር ናት። ብላንድ ሀያ አራት ነጥቦችን ይዛ ነው ማለፏን ያረጋገጠችው። በነገራችን የእንግሊዝ ብሔራዊ ቡድንም ምንም ግብ ያልተቆጠረበት ሀገር ሆኗል ማለት ነው ክሮኤሺያ ደረጃ 19 ነጥቦችን በመያዝ እንደዚሁ ማለፏን ያረጋገጠች ሀገር ሆናለች። ትናንትና በዓለም ዋንጫ ማጣሪያ የተደረጉ ጨዋታዎች እነዚህ ናቸው። ዛሬ የሚደረገው እጅግ ተጠባቂ የሆኑ የዓለም ዋንጫ ማጣሪያ ጨዋታዎች አሉ። በነገራችን ላይ ማለፍና መውደቃቸው የሚለይባቸው ሀገራቶችም ዛሬ ጨዋታቸውን የሚያደርጉ ይሆናል ማለት ነው። አድማጭ ተመልካቾቻችን ለዛሬ ነበረን የዩቲዩብ ቆይታ፣ ሂንን ይመስል ነበረ። የአራዳይ ፌምን የዩትዩብ ገጽ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ከዚህ በኋላ የሚሰሩ ኮንቴንቶች እንዲደርሳችሁ ቤተሰብ ትችላላችሁ ማለት ነው። አብራችሁን ስለ ቆያችሁ እጅግ እናመሰግናለን። መልካም ጊዜ ሆነላችሁ።